ሰላም እንዲናችሁ በያላችሁ በትል ነገር ሰላም ነው። አሽበይና አሽይና እንዲላችሁ ሞኝላችኋለሁ። ቤተሰቦች ሱት ጎብ እንደልማዳችሁ ላይክና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አካፍሉ። ለዚህም አመሰግናችኋለሁ። ዛሬ ድምይዛናችን ይዘነው መጣሁ እንግዲህ ማረፊያ ያጣችን ወፍ እንግዲህ አቶ ልደቱ ክደት ነው አቶ ልደቱ ክደት ። እንደምታውቁት እንግዲህ በኢትዮጵያ ፖለቲካ እንደ ኩበት ተንሳፈው መጠጋያ ያጣ ምስኪት ከርታታ ሆኗል። እንደምታውቁት በየዩቲዩበር እየዘወረ እባካችሁ ኢንተርቪው አድርጉኝ እድል ስጥኝ ይላል። ያልቆረበበት ዩቲዩበር የለም፣ ያልሄደበት ቲክቶከር የለም። ምናልባት ጃኒ ትሆናለች የቆረቸው እንጂ፣ በእውነት በኢትዮጵያ ውስጥ ሚዲያ አለ የተባለ አድማጭ ይኖራቸዋል ተብሎ የታሰቡ ሚዲያዎች ጋር በሙሉ ተንኮራተታል። አንድ ፍሬ አላፈራም። ሞሳይ መኮንን ጋር ይሄዳል። ቴድሮስ ጸጋይ ጋር ይሄዳል። ቴዲ ሐዋሳ ጋር ይሄዳል። ኤርሚያስ ለገሰ ጋር ይሄዳል። እማኝ ኮራጠትበት የሉ እኔ እኮ የከሸፍቅ ፖለቲከኛ ነኝ፣ የሚያዳምጠኝ ጠፍቷል፣ ሐሳብ የገዥነቱ ማግኘት አልቻለም፣ የኢትዮጵያ ሕዝብ ወይ አልተረዳቸኝም እያለ የንስሐ እንባ የጸጸት እንባ እየዞረ በየዩቲዩብ እየዞረ ያለቁሳል። እኔ አንድ ጥያቄ ልጠይቃችሁ። በቃ ሌላ ነገር አይደለም። የልደት ክደት ደጋፊዎች እንደ ልደት ያለ ፖለቲከኛ ኢትዮጵያ ውስጥ የለም ብላቸል። እውነት ነው ላይኖር ይችላል። የእኔ ጥያቄ ለእናንተ መሳይ መኮንን ጋር ሰሞኑን ቀርቧል። በቅርቡ ቀን ውስጥ ማለት መሳይ መኮንን ጋር ቀርቧል። ቴዎድሮስ ጸጋይ ርእዮት ጋር ቀርቧል። አንድ ሰዓት ምናምን የሚሞላ ወሬ አውርቷል። ጭብጡ ምንድን ነው እስቲ? ንጎል የሞኝ ዘፈን አበባ ጀሽ ነዋል እየዘረ፣ ወይ መንግስትን ይሰድባል ወይ ፋኖን ይሰድባል። ከዛ ውጭ ምንድን ነው ልደቱ ሊያቀርብ የሚችለው አዲስ ሀሳብ? ንጎሬ መንግስትን ይሰድባል መልሰ አገር ውስጥ አስጎብኝ እዚያ ሀብት ንብረት አለው፣ መልታ ሚሊዮነር ነው የሰውዬ በዶላር ቢቀየር መልታ ሚሊዮነር ነው። እና በሰው ሀገር መንኮራተት አይፈልጉም። ልደቱ ክህደቱ አገር ውስጥ ገብቶ ንብረቱን ሽጦ መልሶ ወደ አውሮፓና ወደ አሜሪካ መሄድ ይፈልጋል። ከገባ ደግሞ መንግስቱ ቀባርገ ያስሮኛል ብለው ፈርታል። ስለዚህ ልደቱ አንድ ጊዜ መንግስት ሙልጭ አርገ ይሰድባል፣ አንድ ጊዜ መንግስቱን ያንቆለባብሳል። አንድ ጊዜ ፋንን ሙልጭ አርገ ይሰድባል፣ አንድ ጊዜ አማራ ተበድሏል፣ ተጎድታን፣ ተቸጉራል ይልሃል ለኢትዮጵያ ስነ ልቦና እንኩት አርጎ መላምጡ ስትባሉ ልደቱና የልደቱ አጨብጫቢያች መላ የለንም። ፓርቲ አላችሁ ልደቱ በሀያ አምስት ዓመት በኢትዮጵያ ፖለቲካ ውስጥ እንዴት አንድ ፓርቲ የተጠናከረ ፓርቲ መያዝ ያቅተዋል? ጥያቄ እኮ ፓርቲ አለው የለው ሚዲያ አለው የለው ከሚሰሩ ፓርቲዎች ጋር ተቀላቀል ወይ ከኦፌኮ ጋር ተቀላቀል ወይ ከእናት ፓርቲ ጋር ተቀላቀል ወይ ከኢዜማ ወይ ካሉት ጋር መደራጀት ካልቻለ ካሉት ጋርም አይደራጅም። የራሱን ፓርቲም የለውም የራሱ ሚዲያም የሉም። ዝም ብሎ ቲክቶከር ጋር ዩቲዩበር ጋር እየዞረ በዚህ ወቶ በዚህ ገብቶ ይላል። ጭብጡ ምንድን ነው? እሺ መዞሮንም እኮ ይዙር መዞሮንም ይዙር። ችግሩ ጭብጡ ምንድን ነው? አስር ቦታ ዞሮ ምንድን ነው? ለምሳሌ መንግስት አጥፍቷል፣ መንግስት አውዱማል፣ መንግስት ጎላል፣ መንግስት አምናን ይላል እኮ። መፍትሄው ምንድን ነው? ከሆነም ካልሆንም እና ሰላማዊ ትግል ብላል። ና ና ኢትዮጵያ ውስጥ ታገል አላስገባም ብሎኛል። እንዴት ነው መንግስት የማያስገባ? የኢትዮጵያ አየር መንገድ ከኮለከለ፣ በአረብ ኤምሬት አትመጣ? በቁርብ ቀን እመጣለሁ ኢትዮጵያ አምናረገ እመጣለሁ። በቁርብ ቀን በቃ ኢትዮጵያ በሌላ አየር መንገድ አድርጌ ኮች በኮልከኝ ጨላለሁ። እሺ ምኑ ችግሩ የለም ይላል። አያድርገውም። እነሆድ አምላኩ ናቸው። ዶብል ኤጀንት ነው ገዳይ አስገዳይ ነው ልደቱ። አታውቅም። የኢትዮጵያ ህዝብ አስተሳሰብ ፖለቲካ ቅንጭር ያለች ይከለች ቅንጭር ያለ ህዝባችን አምናረገ ምንም እኮ አያውቅም ከህዝባችን መጣ ቀራኒን ተከትሎ የሚያብድ ህዝብ ምን ያውቃል ስለ ፖለቲካ? ዳልቻን ተከትሎ የኔ ማኛን ተከትሎ የኢትዮጵያን ፖለቲካ የሚያስተነትን ህዝብ ፖለቲካ ያውቃል እ እና እንደም ልደቱማ እንደም ጁኒየስ ነው ለኢትዮጵያ ፖለቲካ። እንደዛ ካላቸው በሆድ ይዞት ነው እንጂ ሆድ እየጎተተ ነው እንጂ ወያኔ ጨቁነት ነው እንጂ ለዛ ለዛ እና ያሳፍራል። ህዝባችን ዝም ብሎ በቃ ማንም እንደ ከብት ነው የሚጎትት። ደህና ከብት እንኳን እሺ ተብሎ አይጎተትም። ዝም ብሎ ባገኘው ሰው ከብት ራሱ ባገኘው አይጎተትም። ልደት ክደት ጥያቄ እኮ ነው፣ ጥያቄ የትጥቅ ትግል አይሆንም ብላል። በነገራችን ላይ ልደቶ ኢንጂነር ይልቃል ሽጉጥ የተገኘ አንተ ቤት የተገኘ ለ ሽጉጥ ብላል። ልዴ ሀሳብ በሀሳብ ነው እንጂ ሽጉጥ እንዳትመዝ ምን አረጋል? አንተማ የወያኔ ጋሻ ጃግር አደለ? ታንክ እንዴት እንደለለ የጎረበኝ እንኳን ሽጉጥ ሎምን ስናይፐር አብነ አረጋች ትቆልዳለች። እንደ ምን እንደሆነ ፖለቲካ ኢትዮጵያ ውስጥ አታውቅትም። ልንገራች፣ አያውቀውም አብዛኛ ህዝባችን ፖለቲካ ምን እንደሆነ አውቅ እና ጥያቄው ልደቱ ክህደቱ መንግስትንም ማዋረድ ይፈልጋል፣ ፋኖንም ማዋረድ ይፈልጋል። ትጥቅ ትግል ትክክል አይደለም። የቀረ ውሃላ የቆረ እኔ እኮ ሁለቱም ደሞ ያጨበጨዋል፣ ይጎርማችኋል። ልደቱ አይ የሆነ ነገር ብለው ፋኖን ሲሰዱም ያጨበጨዋል፣ ደስ ይላችኋል። አንዳንዱ የመንግስት ጋር እንደገና ደግሞ መንግስቱንም ሲያዋርድ ደግሞ አንዳንድ የፋነ ደጋፊዎች ደግሞ ይላል። ልደቱ የት ጋር መቼ ማስጨብጨብ እንዳለበት ያቃል፣ የህዝባችን የፖለቲካን መቀንጨር ያውቃል። እና ኢንጂነር ይልቃል ለምሳሌ ርዕዮት ላይ እየቀረቡት ኢንጂነር ይልቃልና ያ ተንኮሲሳ አይደለም ቴድሮስ ፆጋይከ ርዕዮትከ ተንኮሲስ ነው። ምን ያደርጋል ሁለቱን የሀሳብ ልዩነት እንዳላቸው ያቃል። እና ሁለቱን እሱ ወጣ ብለው ሁለቱን ያቧጭቃቸዋል ማለት ነው። ሁለቱን ያከራክራል። እንጀኔራል ይሉቃል ደግሞ የፖለቲካ ብስሎት ያለው ሰው አይደለም። ያ ደግሞ መቼ እንዴት ምን መናገር እንዳለበት ማንን የቱ ጋር ነጥብ አስጥለው መውጣት እንዳለበት የሚያውቅ በጣም ጠንቃቃ አደገኛ ሰው ይሄ፣ ዶብል ኤጀንት ነው። ዶብል ኤጀንት ደግሞ ያልታዘዝከውን ከተናገርክ ትጎደላለህ። እና አሁን ህወሓት ወደ ጦርነት ሊገባ ስለሆነ ወያኔ፣ የወያኔ ዶብል ኤጀንቶች በሙሉ አፋቸው ሰማይ ሰማይ ጣሪያ ነው የሚነካው እኔ አንድ የምነግራችሁ ነገር ልደቱ በሄደበት ሚዲያ በሙሉ መንግስትን መሳደብ የፋነን ትጥቅ ትግል ማንቋሸሽ ሻዕቢያን ማዋረድ ነው መፍትሄ ምንድነው ጥያቄ መፍትሄ ምንድነው ፓርቲ አላች የለንም ካሉት ፓርቲ ጋር አብራች ትሰራለች አንሰራም ሚዲያ አላች የለንም ምንድነው የምትታረገ በየቲበር እየዞሩም በየቲክቶኮን አሳባችን እንገልጻል እሱ ለራስ አብላ ንስሓ ገብታል። እኔ የኮሸፍኩ የወደቅ ፖለቲከኛ ነኝ፣ ሀሳቤ በማንም ዘንድ ተቀባይነቱ አያገኝም ብሏል። እናንተ ጂኒየስ ነው ልደት፣ በጣም ጂኒየስ ነው፣ ጂኒየስ ነው። ምንፈየደ ነው ጥያቄው። ሊሆን ይችላል፣ ሊሆን ይችላል። ስማኔም ጂኒየስ ሊሆን ይችላል፣ ለጉ ምን ሰራው የሚለው ነው። እኔም ጂኒየስ ሊሆን ይችላል። በየዩቲዩቡ እየሄደ የሚናገራቸው ሀሳቦች ሰብሰብ አርጉትና፣ እስቲ ጭብጡን አስረድምሽ። እኛ ዱዶቦች ነን ወይ ቆረቆ እንዳይች ነን ይቁር ይበለን እግዚአብሔር ጉድ እንደዛ ከሆነ ጭብጡ ምንድን ነው እስኪ አስረዳ የልደቱ ክህደት ጭብጥ ፖለቲካ ጭብጡ እውቀቱ ሀሳቡ ድምዳሜው ምንድን ነው ትልቅ ጥያቄ ነው እና ልደቱ ክህደቱ ምንም ሀሳብ የለውም ምንም ጭብጥ የለውም ሀሳቡ ተበትኖበታል ሀብቱ ንብረት አለ ሀብቱን እንዴት አድርጎ ከኢትዮጵያ ሽሽ መንግስቱ ሙልጭ አድርጎ ሲሰድብ ይቆይና ትዝ ሲለው ሎካ ሀብት አለ ወይኔ መንግስት ይቁር እንዲለኝ ምን ልናገር፣ ምን ልናገር፣ ምን መናገር አለብኝ ሳይሆን ምን ልናገር ብለ ተጨንቀ ነው ይህ ሰውየ። ስለዚህ የልደቱ ክደቱ ደጋፊዎችና አጨብጫቤት ጭብጥ ያዙ። ምን ጊዜም ቢሆን የምንኮራከረው በምን ጉዳይ ላይ እኛ ልደቱ ክደትን ስንቃወም በምክንያት ነው። አንድ እኮ ዘጠና ሰባት ጀምሮ በህዝባችን ደም ኖራል። ሁለት በኢትዮጵያ ፖለቲካ ውስጥ እንደመኖሩና እንደመቆየቱ ብዛት የሚገባውን ያክል ስራ አልሰራም። የሰማችኝ አልሰራም ነው ጥያቄ። ስለዚህ ልደት ክደት አሁንም ጭብጥ ያለው መስመር የያዘ ሀሳብ ማቅረብ መቻል አለበት። የመፍትሄ ሀሳብ ማቅረብ መቻል አለበት። ዝም ብለው እየተንከራተቱ በየቱቡና በየቲክቶክ በዚህ ወጥቶ በዚህ ገብቶ ቢሉት ትርጉም የለው። ተጨንቋላቃለው ልደትም መንግስትን መናገርም ይፈልጋል። እንደገና ደግሞ መንግስትን ሊያስደስት የሚችል ምን ልናገር፣ ብሎም ደግሞ ይጮነቃል። ለምን እንደምንም ሹልክ ብሎ መተው እቺን ሀብትና ንብረቱን ፖሽሮ መሄድ ይፈልጋል። ወደ ኢትዮጵያ ከመጣው ያበቃል፣ የፖለቲካው ጉዳይ ለምን፣ መንግስትን ብሰድበው ያስሮኛል፣ ብቶም ደግሞ እንዴት አድርጋለሁ፣ ከኢትዮጵያ ፖለቲካ እባረራለሁ። ተጨንቅከን ያለ በልደቱ የመጣ ጭንቀት፣ ብናንተ በማናችሁም አይመጣም። ተጨንቃል ተጨንቃል። ውስጡ እኮ ያውቀዋል፣ እውነታውን እኮ ያውቀዋል ውስጡ። ኢትዮጵያ ፖለቲካ ምን ያክል እንደተሰበሰበ ያቅ። ነገር ግን አውቋብድ ነው አውቋ አጥፊ ነው ያቀ። አሁን ልደቱ በውስጥ ያለውን ሁሉ ይናገራል ብላችሁ ነው የምታስቡት? ጀዋር በልቡ ያለውን ሁሉ ይነግረናል ብላችሁ ነው የምታስቡት? ጁል ናቸው፣ ጁል ናቸው። ሁለት የማይስማማ ሀሳብ ያላቸው ሰዎች እኮ አብረው ይሰራሉ። አብረን እንስራና እከሌን ካጠፋን በኋላ እከሌን አጠፋለሁ። ፖለቲካ እንደዛ ነው። እሺ የተስማማ ሁሉ አንድ ነው ማለት አይደለም። የተጣላ ሁሉም ደግሞ ጠላት ነው ማለት አይደለም። ስለዚህ ልደቱ አሁን የሚዛ የሚጨብጠው ቷል ጭብጡ ምንድን ነው? እኔ አሁን ትልቁ ነገር ይሄ ሰውዬ መሳይ መኮንን ጋር ሄደ፣ መኮን ጋርሄደ ኤርሚያስ ለገሰ ጋር ሄደ እዛ ጋር ሄደ። ምናልባት ቲክቶክራ ጃኒ ስትቀር ያልሄደበት ቦታ የለም። ጭብጡ ምንድን ነው? የኢንተርቪው ጋጋታ፣ የጩኸት ጋጋታ፣ የሽኩቻ ጋጋታ ሳይሆን ጭብጡ ምንድን ነው? ከመንግስት ጋር መስራት የምትፈልግ ከሆነ መንግስቱን ይቆር በላይ ይመረት አለብህ። ኮሽኔ ጋር መስራት የምትፈልገው ነው፣ በግልጽ በቃ ኢንጂነር ይልቃል ይሻላል። ለምን ጎራውን ለይታ ላየህ ጎራውን ስለለየህ ለማምታታት አይሞክርም? ጀዋር ይሻላል። ለምን ጎራው አለ ጎራ አለ፣ የቆመበት ቦታ ይታወቅ። የልደቱ የት ጋር የቱም ጋር ሁሉንም ሲቃወም ታየዋል። ለሁሉ ምንም መፍትሄ የለውም፣ እንደው ዝም ብሎ እንደ ኩበት መንሳፈፍ ነው እና ይሄ ነገር መስተካከል ያለበት ይመስለኛል። ሀሳብ ነው ሀሳብ ሲሞቻቸ ላይ ካርግ ሼር አርገ ወዳቻለሁ ፒስ